የቲና እጣፈንታ ከአባባ ቤት ለአንዴና ለመጨረሻ ጊዜ አበቃላት። አባባ ቲና መከራና ስቃዩን እያበዛችበት እንጂ በፍጹም እየተለወጠች እንዳልሆነ በተደጋጋሚ ካያት በኋላ፣ ዛሬ ግን ያንዴና የመጨረሻ ከዚህ ከቤት ትወጫለሽ ብሎ ፖሊስ ይዞ ማንቁርቷን ይዞ አስወጣት። ቲናም ደግሞ አባዬ በፈጠረ እኔ ተቀይር ያለሁ የሰራሁት ሻይህ እኮ ላንተ ሳይሆን ለዳኒ ነበረ። ዳኒ በጣም ጉፋን ይዞ እያስነጠሰው ስለነበረ ለሱ እንጂ እኔ ማንንም ልገልና ልጎዳ አላሰብኩም ብላ ተንተባተበች። ትሁቴም እንግዲህ አባባ ልትለምነው ስትል፣ ምክንያቱም ሰሞኑን ቲና እያስመሰለችና ከትሁቴ ጋር ጓደኝነት ገጥማ እያሽቃበጠች ነበር። አባባም ታዲያ ትሁቴ ልሰማሽ ና ልረዳሽ አልችልም። በቲና ጉዳይ ከሆነ ትዕግስቴም አልቋል። ከዚህ ከቤት ወጥታ ከሄደች እናንተ እሷን ተከትላችሁ መሄድ ትችላላችሁ። እኔ ግን በቃኝ፣ አልችልም አለና ማንቁርቷን አስይዞ ከዛ ከቤት እንድትወጣ ያንዴና የመጨረሻ ትዕዛዝ ደርሶባታል። ካሌብም ደግሞ በጣም በደስታ ተሞላ። ምክንያቱም ከዛ ከቤት ወጣች ማለት ሰማንያውን የቀደደችለት መስሏል። ቲና ግን ሰሞኑን የምታሳያቸው መልካምና ጥሩ ባህሪ የቲና ተቀይራለች፣ ተለውጣለች አባዬንም ላስገድለው የነበርኩት እኔ ነኝ ብላ መቶ ፐርሰንት አምናለች። ይህንን ግን ለመርዳት እንጂ በክፋት አልወሰዱባትም፣ ለትሁቴ ማለት ነው። ቲና ከትሁት ፍቅረኛ ጋር ተነጋግራ ይሄን ነገር እንዳደረገችው ቢያውቁ ደግሞ ከባድ ጥላቻ ትሁትና ቲና ያድርባቸዋል። አባባ ትሁቴ፣ አንቺ አባቴ ብለሽ ከተቀመጥሽ እኔ ደግሞ ልጄ ብዬ ካሰብኩሽ የመጡትን ፈተናዎች አብረን እንጋፈጣለን። አንቺን አሳልፌ ለማንም ወሮ በላ አልሰጥሽም ብሎ ቃል ገባላት። አባባ ግን እኔ መጀመሪያ ሰላም መሆን የምችለው በስተርጅና ከቲና ጋር መሯሯጥም ሆነ ትግል በፍጹም አልችልም። ካሌብ አንተ የኔን ቦታ ሸፍነህ ትሁቴን እንድትጠብቃ ትፈልጋለሁ። በጉልበትም ቢሆን ከማንም ጋር አልታገልም። አንተ በወጣትነትህ ይሄን ነገር ማድረግ አለብህ ብሎ ሲለው፣ እንዲ አባዬ ትሁትን እንዴት እኔ ልጠብቃ ትችላለሁ ብሎ ሲለው፣ አይ እንግዲህ የአባትህን ድርሻ መውሰድ የምትችለው አንተ ብቻና ብቻ ነህ። ስለዚህ ይሄን ነገር ደግሞ መጠቀም መቻል አለብህ ብሎ ቀጭን ትዕዛዝ ሰጥቶታል። ለዚያም ነው ካሌብ እንግዲህ ቲናን ከዛ ከቤት መንቅሮ ለማስወጣት የአባቱን ብርታት ተጠቅሞ፣ ትሁቴን ቢሆን አባባን ብትለምነው በፍጹም ሊሰማትና ሊረዳት አልቻለም። አባባ ቲናን ከዛ ከቤት በማስወጣቱ ሁላችንም ደስ ብሎናል ማለት ነው። ዳኒ እንግዲህ ትሁቴን አንቺ የፍቅር ተምሳሌት ነሽ። ሁላችንም እኮ ተበታትነን ነበር። ባንቺ ምክንያት ነው ሁላችንም አንድ ላይ እንደዚህ ስብስብ ያልነው። እና ትሁቴ በህይወትሽ የሚያጨናንቅሽን ነገር ሁሉ አብረን ልንፈታቸው ቃል ገብቻለሁኝ። እኔ የሚቻልኩትን የምትፈልጊውን ነገር ከጎንሽ እሆናለሁ ብሎ ቃል ገባላት። አባባም ደግሞ ጎሽ፣ እኔ ልሽ ዳኒ፣ ሁሌ የምታደርጋቸው ነገሮች እኔን እንዳረኩኝና እንዳስደሰቱኝ ነው። ያንተ ደግሞ በጣም ይለያል። ለካ በጣም ጥሩና መልካም ልጅ ነህ። ከዚች ከልክፍትና ከለካፊ ባለጌ ሴት ጋር ሆነህ ነው ያን ሁሉ ፈተናና ስቃይ ስታደርግ የነበረው አየ ገንዘብ ገንዘብ እኮ የማይሰራው ነገር የለም ገንዘብ ሲገኝም ሲታጣም ነው የኔ ልጅ መልካምነትና ጥሩነት ግን በምንም ሊገዛ አይችልም፣ እያለ ዳኒን ማመስገን ጀመረ። አባባ ቲና በፖሊስ ወጥመድ ውስጥ ስትገባ በጣም ነው ፊቱ ላይ ፈገግታ የታየው። ሰላም፣ ሰላም፣ ሰላም! ውድ የተከበራችሁ የላይላየ እንዴ መሐመድ ቤተሰቦች እጅግ በጣም ልብ አንጠልጣይ የሆነው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን መልካም ቤተሰቦች እጅግ አድርገን እናመሰግናለን። ካሌብ ከአሁን በኋላ ትሁትን አፍቅሮና ውዶ መኖር እንዳለበት የአባባ ትዕዛዝ ና አሻራ አርፎበታል። ዳኒ ደግሞ ከኤዱ ጋር እንግዲህ ይቅር ተባብለው አብረው ለመጀመር ብዙ ስታይሎችን እያየን እንገኛለን። እሱም ምንድን ነው ዳኒ እዛ የሚቀጣጠሩበት ቦታ ላይ ተቀጣጥረው ኤዱ ላገኝሽ እፈልጋለሁ ብሏት እሷ ደግሞ ዳኒ ነይ ካላት ትሄዳለች፣ ህዥ ካላት ትሄዳለች። ና ተለመደው ቦታ ላይ ተገናኙ ና ፊት ለፊት ተፋጠጡ። ኤዱዬ እንዴት ነሽ? ደህና ነኝ ዳኒ። የምትለይ ነገር ካለ አናግረኝ፣ የምትለይ ነገር ከሌለ ግን እዚህ የምቆይበት አንድ ምክንያት የለም አለችው። አይ ምኑ ነሻል ዛሬ ተረጋጊ እንጂ ብሎ አላት። እኔ ምንም የምልሽ ነገር የለኝም፣ እንዴት እንዳደርሽ ና እንዴት እንዲሆንሽ ለማየት ስለፈለግኩ ነው ብሎ አላት። በቃ ለዚህ ብቻ ነው የፈለግከኝ? ሌላ የምትለይ ነገር የለም እንዴ? አለችው አይ ምንም የለ፣ አንቺ የምትይግን ካለ አዳምጥሻለሁ ብሎ አላት። ከዛ እሽ የምትለይ ከሌለ እኔ መሄድ አለብኝ ብላ ከዛ ቦታ ላይ ስትሄድ፣ ስሚ በጣም እንደምወድሽና እንደማፈቅረሽ ማወቅ አለብሽ። አንቺ ለእኔ ልዩ ሴት ነሽ። ለተፈጠረው ነገር ሁሉ በድጋሚ ይቅርታ ብያለሁ አብረን እንኖር ብዬ ልልሽ ሳይሆን ውሳኔው ያንቺ ነው። ከዚህ በላይ እኔ አንቺን ማሰቃየትም ሆነ መጉዳትም አልፈልግም ብሎ ተናገረ ማለት ነው ካሌብ። እንግዲህ አባባ ጋር ወቅት ሲያደርግ ስም አይኔ ልሽ እኔ አርጅቻ አለሁ በዚህ እድሜ ከማንም ጋር መታገል አልፈልግም። እችን አረመኔና ውሻ ወደ ህይወታችን ባታመጣ ኖሮ ይሄ ነገር በሙሉ አይፈጠርም ነበር። ካሌብ አሁንም ቢሆን ራሳትን ልትጠብቅና እኔንም ልትጠብቀኝ ይፈልጋለሁ። ነቃ በሌ እኔ ልጅ እየተደረገብን ያለው ፈተና በጣም ከባድ ነው ብሎ ተናገረ። ትሁትም ከፍቅረኛዋ ጋር ተገናኘችና፣ ስሚ ትሁቴ እኔ አንችን በጣም ነው የምወድሽ፣ የማፈቅርሽ አሁን አንድ እድልና የመጨረሻ ነገር ልናገርሽ ነው የመጣሁት አለ። ምንድን ነው እሱ? ቆይ ከህይወቴ አትወጣም እንዴ? ምን አድርጊ ነው የምትለኝ? እባክህ በፈጠረህ አምላክ እኔ ልኑርበት ተወኝ፣ እያለች መለማመጥ ጀመረች። እሱም ደግሞ ምን አለ? ስሚ ለአንዴና ለመጨረሻ ልንገርሽ፣ ወደ ሀገራችን ተመልሰን መሄድ አለብን። እኔ የድሮው ያ ክፋትና ያ መጥፎ ሰው አይደለሁም። ከአንቺ ጋር በፍቅርና በሰላም መኖር ነው የምፈልገው ብሎ አላት። አይደለ? እኔን ከሀገር በወጣ ቤተሰቦችን ስታሰቃየ ነበርክ። አሁን ደግሞ ተከትለኸኝ መጣ አይደል አለችው። ስሚት መውደድ መውደድና ማፍቀር ምን እንደሆነ አንቺ አልገባሽም። እኔ ከአንቺ ጋር በፍቅር በደስታ አገራችን ላይ መኖር እፈልጋለሁ። ይሄንን የማታደርጊ ከሆነ ግን ማታ አባባ ላይ የደረሰውን ፈተና አይተሻል። ቀጣይ ምን እንደሚደርስ አታቂም። ይሄ ማስጠንቀቂያ ነው እና ምንም ርኅራኄ የለኝም የምትወጃቸውንና የምትሳሻላቸውን ሰዎች በሙሉ እንደማጠፋቸው ወቂ ብሎ ተናገረ። ደነገጠችና ብትለምነው ምን ብትለውም ይሄንን ሀሳብ ተናግሮ እየበረረ ሄደ። ቲና አባባ መጣና፣ አንቺ ክፉ አስመሳይ አረመኔ ሴት ላይሽ አልፈልግም፣ አሁኑ ያለሽን ኮተት ለቃቅመሽ ከዚህ ከቤት ውጪ ብሎ አፍርጦ ሲጥላት፣ እንዲ አባዬ ምን አድጊ ነው የምትለኝ? እኔ በማላውቀው ነገር ለምን ታሰቃየኛለህ? እያለች መለመን ጀመረች። ቲናም ወደ መኝታ ክፍል ገብታ እያስመሰለች እያለቀሰች ልትወጣ ስትል፣ ትሁት የመጣችን ነው እንዴ ምን ሆነሽ ነው? ቲና በፈጠረሽ አታልቅሽ፣ እንደዛህ አትሆኝ። ለአንቺ እኮ ይህ አይገባሽም ነበር። ቲና ሰሞኑን በተለይ አንቺ መልካምና ጥሩ ሴት ሆነሻል እያለች ማሽቃበጥ ጀመረ። ትሁቴ ማለት ነው በጣም ያሳፍራሉነት ለመናገር ከዛ ቲናም ደግሞ አይደለም ትሁቴ፣ ምን ላድርግ አባዬ። ባለፈው እኔ ስላገጥኩት ዛሬ ምን ያደረግኩት መሰለው? እኔ በእውነት ይሄን ነገር አላደረግኩም። እኔ ተጸጽቼ ሁላቸውንም ይቅርታ ስላቸው ምንም የሰው ያክል እንኳን አልቆጠሩኝም። እንዲህ በሰው ልክ መናቅና መጓረድ በጣም ያማል፣ እያለቻለቻት ተረጋጊ ቲና፣ ሁሉም ይረዱሻል። አሁንም አባዬ አንቺ ይሄን ነገር እንዳላደረግ ሾ ሲያውቅ ራሱ ይቅርታ ይልሻል አንቺ መረጋጋት አለብሽ። አባዬ ያለበትን ሁኔታ እያወቅሽ ለምን ነገሮችን ትጨማምሪያቸዋለሽ ብላለች። እንዴ እኔ ምን ላድርግ? ካሌብንም ይቅርታ አልኩ፣ ዳኔንም አልኩ፣ አባዬንም ስንተ እግሩ ላይ ተነጥፌ ይቅርታ አልኩ። አንድ ሰው እንኳ መሸነፍ የሚባል በፍጹም የለም። እኔ እንኳ ከነበርኩበት ክፋትና መጥፎነት እንደዚህ ተቀይሬ እንትን ስል እኔ ከአጠገቤ ሆነው ያግዙኛል፣ ሞራን ይሆንኛል እያልኩ ሳስብ ጭራሽ አሁንም ሌላ ቦታ ላይ እንድገባ እያደረጉኝ ነው። አየሽ ትሁቴ ይሄ ትልቅ ስሜት አድሮብኛል። አባበለቻት ልብሷንም እንትልትላት እንትናለች። ና መጨረሻ ላይ ከትሁቴ ጋር ከቲና ጋር ቁጭ ብላ እንደዚህ እያለች የትሁቴ ፍቅረኛ ደወለና እውነቱን ሲነግራት እኔ ነኝ ማታ ያደረኩትን ነገር ታውቂያለሽ ብሎ ሲላት፣ ቲናም ከአባባና ከዳኒ ጋር ከአባባና ከካሌብ ጋር ተሰናብታ ልትሄድ ስትል ቆይ አለች። ትሁት መጣችና ቲና ከዚህ ከቤት መውጣት የለባትም ቲና ምንም አላደረገች አለች። ጭራሽ ተናደደና አባባ ትሁት ምን እየሆንሽ ነው? ካሌብም አይኑን አፈጠጠና ያምሻል እንዴ? አባቴን እኮ ልታስገድለው ነበር ይቺ ሰይጣን እዚህ ቤት ምንም የመቀመጥ እድል የላትም። አባዬ ውጭ ብሏል መውጣት አለባት። ትሁት ስነ ስርዓት ያዥ ብሎ ካሌብ ሲያፈጥባት፣ እንዴ አባዬ ላስገድለው የነበርኩት እኔ ነኝ። እና ታዲያ ያሁሉ መጨነቅ፣ ያሁሉ ማሽቃበጥ አንቺ ወጥመድ አስበሽለት ነው እንዴ ለአባቴ? ብሎ ካሌብ ሲጮህ፣ ካሌብ ትሁት እንደዚያ የምታደርግ ሰው አይደለችም የሆነ ችግርና ያልጠበቀችው አደጋ ገጥሟት ካልሆነ በቀር ይህ ልታረግ አትችልም። ትሁቴ አባቷ አልገላችልም ነስኪ የተፈጠረውን ነገር ተናገሪ ብሎ ሲላት ቲናንም ሂጂ አንቺ ዝምን ይገተርሻል ብሎ አላት አባባ። ወደ ምኝታ ክፍል ተመልሳ ሄደችና ለትሁቴ ፍቅረኛ ደወለችና ዛሬ ከጉርና ያወጣኝ በጣም አርጌ ነው ማመሰግነው ትሁት እኮ እያለቃቀሰች እኔ ነኝ እንደዚህ ያደረኩት። በፍጹም እሱ አይደል እሱ አይደለችም ብላ ለምና እንድቀራ አደረገችኝ ብላ ነገረችው። ትሁቴም ደግሞ በፊት የሚያፈቅራትና የሚወዳት የአገሯ ልጅ መጥቶ እየተከታተላትና እያሳቀቃት እንደሆነ ተናገረች። ታዲያ እኮ ይሄ ወሮ በላ አንቺ ያለ ፍላጎትሽ እንደዚህ እንዲያሰቃይሽ አልፈልግም፣ እንጠብቅሻለን፣ እንከላከልልሻለን ብሎ ቃል ገባላት ማለት ነው አባባ ትሁትንም አረጋጓት። ቲናም ሰክ ሰክ እያለች ወደ ትሁቴ ፍቅረኛ ቤት ሄደች። ና ሻንጣሽን ይዘች ትመጫለች ብዬ አስቤ ነበር አላት። ዛሬ ከጉር ነው ያወጣኝ፣ በጣም አድርጌን አመሰግነው። ትሁት እንደ ዛሬ ስትቅለሰልስና ና አባባን ስትለምነው አይችም አላቅም። እሷ ኮ እኔንኝ እንደዚህ ያደረግኩት ብላ ባትል፣ ከዛ ከቤት ሊያስወጡኝ ወስነው ነበር። የት አባቴ ገባ ነበረ ብላለችው ቲና። እኔ ምልሽን እያንዳንዱ ነገር ካደረግሽ ሁሌ አንቺ ስኬታማ ትሆኛለሽ፣ የምፈልጊውንም ነገር በአጭር ጊዜ ትሞያለሽ ብሎ ቃል ገባላት። እሺ አመሰግናለሁ፣ እንግዲያ ውስጥ ቀስ ብዬ ትሁቴንም ይዤ ለመምጣት እሞክራለሁ ብላ ቃል ገባችለት ማለት ነው። ከዛ ወደ ዳኒ ዘንድ ሄደችና አሁንም ተንኮሏ ስለማያልቅ ዳኒ፣ ምን አሰብክ ባለፈው የጠየቅኩን ነገር እኔ በስራዬ ተጸጽቼና አፍሬ ወደ ጥሩና መልካም ነገር ስመጣ ሁላችሁም አላመናችሁም። ዳኒ አንተ ግን ትረዳኛለህ ታምነኛለህ ብዬ ነበር። እኔ ጋር ምንም የፍቅር ስሜት ከሌለህ ሁለታችንም እንደ ጓደኛሞች አብረን መቀጠል እንችላለን። እኔ የተናገርኩት እውነታውን ነው። አይ ካልክ ደግሞ የራስ ጉዳይ ብላ በድጋሚ ነገረችው። ዳኒ ጥርጣሪ ውስጥ ሆኖ ቆየችልሽ መቼ ነው ማምናት መቼ ነው ውስጥ የተረጋግቶ ለእሷ ጥሩ ነገር የማስበው ብሎ ጥያቄ ውስጥ አስገባ ማለት ነው። እንግዲህ ዳኒ ከኤዱ ጋር አብረው ታርቀው አብረው እንደሚኖሩ ተስፋለን። ኤዱም ወደ ትሁቴ ጋር መታ። ትሁትም የተፈጠረውን ነገር ለኤዱ ስትነግራት በጣም አዘነችና እቅፍ አርጋ አረጋጋቻት፣ ማለት ነው። ውድ የተከበራችሁ የሌላ ኤንዴ መሀመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓ ከምንገናኝ ሰላም አሌይኩም ወረህመቱላሂ ወበረካቱሁ።